የልጆች አባታት ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም ባለቤቴ ነው ብለው፣ ጎን ለነበራችሁ፣ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ፣ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለ። እጅግ በጣም ብዙ ጊዜ ሕይወት በእኛ መንገድ አይደለም የምትመራው እላለ። ሆኔ ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን እንገራቸው ምርጥ ህቴናት አታገባኝ የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይህን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂ እኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን እድሜያቸውን ከፍ ያርግልን። 99 ፐርሰንት ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙሉጌታ የባለቤቴ ወገኖች በዛሬው ቀን ማለት ነው። በዚህ በኩል የእኔ ቤተሰቦች፣ በዚህ በኩል የባለቤቴ ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞችም ቤተሰቦችም የልጆች አባት ትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም ባለቤቴ ነው ብለው እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል። ወደኋላ ኋላ እዚች ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 ዓመት መለያየት ስ በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሴጣን እፍረት ለወዳጅ ደግሞ ደስታ ሆነናል እና እግዚአብሔር ይመስገን። ስለመጣችሁ አብራችሁን ስላላችሁ እናመሰግናለን። 18 ሰዎች ነበሩ ጋብቻችን ላይ የኑሮ ስርዓት ምክንያት በማድረግ ይጠራናቸው የቃል ኪዳን የቀለበት ፕሮግራማችን ነው። ሂሳብ እንሰራ ነበር አብረን ገንዘብ ወጭና ገቢ አቅም ስላልነበረ፣ ልጆቼም ለጠቅላላ እውቀት እንድታውቁት ሂሳብ እየሰራን አለ ፎቶግራፉ። እሱና ገነት ንጋቱ ዛሬም ሂሳብ ታስባለች ብሎ ሰርጌ ጀርባ ላይ ፎቶ ላይ ጽፏልና በእግዚአብሔር እውነቱ ደግሞ ልክ ለምን ገንዘቡ በጣም ትንሽ ብር ነበርና አሁን 18 ሰው ሲበላ 250 ብር ነው። በአንድ ግለሰብ 250 ብር ለኛ በጣም ትልቅ ነው። 18 በ18 ሲባዛ የ2 የ3 የ4 ወር ኢኮኖሚያችን ይዛብልፍ ነበር። ሂሳብ አስበናል። ያው ኑሮ ከፍ ለማድረግ ለመለወጥ፣ የተሻለ ቦታ ለመጠጥ ስለምንፈልግ ያን አድርገናልና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪን አመሰግነዋለሁ። እግዚአብሔርን አመሰግነዋለሁ ሰዎችን ስላዘጋጀልን የሚጸልዩ፣ የሚጨነቁ፣ የሚያለቅሱ በውጭም በሀገር ውስጥ በየትኛውም ዓለም ያላችሁ ሁሉ ስትጸልዩ፣ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት። ደስ ብሎናል የእውነት እና ቀጣዩን ሕይወት እናንተ በጸሎት አስቡን። ቀጣይ ሕይወት የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሰዋል። እኛ ከዚህ በኋላ ለእሱ ነው የምንሰጠው። እንደምን ጊዜው ፍቅር ናችሁ፣ ምግባችሁ ይጣፍጣል። ፍቅር ናችሁ፣ ፊታችሁ ይጣፍጣል፣ ልባችሁ ይጣፍጣል። በጣም እናመሰግናለን።